ግን ለምን ስርዓት አይኖርም? በመጀመሪያ እኮ ከሶሲ ጋር በሰራው ቪዲዮ ፕራንክ መሆኑን አምነህ ተቀብለህ ነበር። አሁን ብሩኬ ምን አርግ ምን ፍጠር ነው የምትለው? ሲቀጥል ፍቅረኛዬን ፕራንክ በሚል ሰበብ ሩም ውስጥ ይዘህ ገብተህ ምን ለማለት ፈልግ ነው? ቡራ በእንደዚህ አይነት ነገር የሚታማ ሰው አይደለም፣ በመጀመሪያ ደረጃ። ሁለተኛ ደግሞ ፕራንክ እንደሆነ እኮ መጀመሪያ ሶሲ አሳምነሃለች፣ አንተ ተቀብለዋል። ገና ለገና ሃይሚ ቅር ብሏታል ወይም ደግሞ የተደበቀ ሴራ አለ ብለህ አስበህ እንደዚህ አይነት ነገር፣ የቡራን ክብር ከፍ ዝቅ የሚያደርግ ነገር መናገር አትችልም። ገባ አደለ? በመጀመሪያ ሶሲን ጎትቶ አይደለም አይደለ? ቡራ ቤቱ ድረስ ይዟት ሄደው ሲጀመር፣ ሩም አይደለም ቤቱን ይዟት ሄደው። ሲቀጥል ደግሞ መቆጣት ካለበ መከልከል ካለበ መቆንጠጥ ወይንም ደግሞ እንዳት ሄድ ማድረግ ካለበ የራስን ፍቅረኛ ነው እንጂ ቡራን አይደለም። ገባ አይደለም? እሱ ጎትቶ አይደለም ወሰዳት። ይሄን ነገር ማወቅ አለበ በመጀመሪያ ደረጃ። ሲቀጥል ደግሞ ሀይምዬ ያልታረቀችበት የራሷ ምክንያት አላት። ሰምተህ ከሆነ ሶስተኛ ወገን አልፈልግም። ሶሲ ምንድናት አስታራቂ፣ ኤጀንሲናት ወይንስ ደግሞ ምንድናት? እኔና ቡራ እራሳችን መታ መታረቅ እንችላለን። ከዚህ በፊትም እንደዚህ አይነት ነገሮች ተፈጥረው ራስ በራሳችን መታረቅ እንችላለን ብላ ነው እንጂ ያዘገየችው፣ የሆነ ነገር አለ ወይንም ደግሞ የሆነ ሴራ አለ ብላ አይደለም። ይህን ነገር መረዳት አለብን፣ በመጀመሪያ ደረጃ ማለት ነው እና ሲቀጥል ሀይሚዬ ማለት ነው ማለት አንቺ ከቡራ ጋር እንደዚህ ሰጣ ገባ መግባቱ ተይና ታረቂ። ማለት አሁን አንቺ ይሄን ነገር ክፍተት ስለፈጠርሽ ነው። አየሽ ገብቶ ጭራሽ ክብሩን የሚነካ ነገር የሚናገረው እንደም ከሶሲ ዳኔ የሚሻል ነበር የሚመስለኝ ነገር ግን ብሶር የተገኘው እንደ ሕፃን ማለት ነው ማለት በራስ ሀሚሮ አትመራም። እንዲህ መጀመሪያ ላይ ፕራንክ መሆኑን አምነሃል፣ ተቀብለሃል። አሁን ገና ለገና ሀይሚ ያልታረቀችም ወይም ሀይሚ ደብሯታል ብለህ እንዴት ነው እንደ ስስት ሀሳብን ቀይረህ ቡራ ከሶሲ ጋር ሩም ይዘ ሄደ የሆነ ነገር አላችሁ ወይም የሆነ ነገር ተፈጥሯል፣ እኛ የማናውቀው ነገር ሀይምም የደበራት ለዛ ነው ብለህ የምትለው ምን አስበህ ነው? እንዲ ቡራኮ ባለጌ ልጅ አይደለም፣ እናውቀዋለን። በደንብ ነው የምናውቀው። ሲጀምር ስነ ምግባሩም አይደለም ይሄ ነገር። ሲቀጥል እንደው ማረግ እንኳን ቢፈልግ አንተ ምን አገባህ ስልህ፣ አንተ ሚስትህን ፍቅረኛ መቆጣጠር ካልቻለ እሱ ከአንተ መደበቅ አይጠበቅበትም። ገባ አደለ? እንደ ወንዶቹ ፊትለፊት ሊያደርገው ይችላል። እና ምንድ ነው የወደቀ እንጨት ምሳሪ በዛቦታል የሚባል ነገር አለ። አሁንም ሀይሚ ይሄን ቪዲዮ ስታይ ታያለ። እሷ ቡራ ላይ ስትሞላቀቅ ወይም ደግሞ ስቀብጥበት ነው እንጂ የሚያስደስታል፣ ሌላ ሰው ሲነከው አትወድም። ና ከነገ ጀምሮ ምን እንደሚፈጠር በደንብ ታያለ ብዬ ነው የማስበውኝ። ና ሀይሚዬ ፕሊስ አቃለውኝ መታረቅ የምትፈልገው ከቡራ ጋር ብቻ ነው። እዚጋር የሶሲም የቡራም ጥፋት ምንድነው ብዬ ማሰበው፣ በመጀመሪያ ቡራ ሀይሚ ብቻህን ማግኘት ወይንም አንተን ብቻ ነው ማውራት የምትፈልገው ሲቀጥል፣ ሶሲ በመካከላችሁ እንድትገባ ወይንም አስታራቂ ሆነ እንድትመጣ አትፈልግም። ትናንትና ሶሲ ከዳኒ ጋር አስታርቁኝ እያለች ለእናንተ ስትነግራችሁ ሀይሜ ምንድን ነው ያለችው? እኔ በሶስተኛ ወገን መግባት አልፈልግም እንዲገቡብኝም ደግሞ አልፈልግም ነው ያለችው። ይሄ ማለት ምንድ ነው? ቡራ ብቻን አግኝቼ እኔ እናንተ ብቻ እንድንፈታው ነው የምንፈልገው፣ ሶሲን አልፈልጋትም ማለት ነው እያለች ነው። ይሄን ነገር ማወቅ መቻል አለብህ። ና ሀይሚዬ፣ ፕሊዝ ይቅርታ ተባባሉ። ሌላ ሶስተኛ ወገን ሲገባ ደግሞ አየሻደል የቡራ ክብር እንዴት እንደሚነካ አሁን ከሶሲ ጋር ሌላ ነገር አድርጋችኋል፣ ሌላ ነገር አላችሁ፣ የተደበቀ ሴራ አላችሁ። ምንም አይነት ሴራ የለም አደል ዳኔ። እንደዛ ነው እያለ ያለውኛና ሀይሚዬ ከለንደን ብር ነው ተነስታ አሁን የምትመጣው ማለት። ሲነኩባት አትወድም፣ ራሷ ትጫወትበታለች እንጂ ስለምትወደው ቦራ ላይ ሰው ሌላ ሰው ሲነካባት አትወድም። ይሄንም በደንብ ጠንቅቀህ ማወቅ መቻል አለብህ። ሶሲም ደግሞ የዚህን ያህል የተጋነነ ጥል ከዳኒ ጋር የተጣላችሁ አይመስለኝም፣ አይደለ ወይንም ደግሞ ያው ከህይወታቸው ያለ መውጣት ይመስለኛል። መለስ ቀለስ የምትዋንጅም ሴት ነሽ፣ ሀይሚዬም ሴት ናትኘ ና፣ ሴትነትሽን አስከብረሽ ለምንድን ነው ከዳኒ ጋር ሄደሽ ይቅርታ ተባብላችሁ የራሳችሁን ህይወት ማቀጥሉትኝ? ማለት ከሀይሚና ከቡራም ህይወት ስትወጭላቸው፣ እነሱ እነሱም በአንድ ላይ ይታረቃሉ፣ ይስማማሉ። ቢያንስ እንኳን እናንተ ለራሳችሁ ካላሰባችሁ፣ ለእህቶቻችሁ እውነት በሶሻል ሚዲያ ላይ አንዳንድ ቪዲዮዎችን እያዩ የው ነበረ እህቶቻችሁ እናንተን የሚወዱ እናንተን የሚያደንቁ የጨረቃ ፋሚሊዎች እኔ ታመሜ ሆስፒታል ገብቻ ገብቻለሁ። እኔ ታመሜ ስራ መስራት አቅቶኛል። እኔ ጭንቀት ውስጥ ነው። በጣም ብዙ እየተዘዋወሩ ያሉ ቪዲዮዎችን እያየሁ ነበር። ቢያንስ እሱን እንኳን አይታችሁ ተረዷቸው። ለእነሱም ጭንቀት ማለት ስለሚወዷችሁ ነው እንደዚህ የሚሆኑላችሁ። ሲቀጥል ደግሞ በቃ ክብር የሚባል ነገር በዚህ ዓለም ላይ የመጀመሪያ ደረጃ ክብር ነው። ሰው በክብሩ መደራደር የለበትም። ና ሀይምዬ፣ ፕሊዝ የቡራንም ክብር አስጠብቂ። ማለት አሁን አንቺ ይቅርታ ብትቀበይ ይቅርታ ብትባባሉ ዳኒጋም አይደርስም ሶሲም ደግሞ መለስ ገባ ወጣ ትልም በህይወታችሁ ላይ። ና ይህን ነገር ተረጅና ፕሊዝ፣ ነገሩን በአጭር ቋጡት። በቃ ይበቃችኋል፣ እዚ ጋ በቂ ነው። እስከዛሬ ማለት አምስት ቀን ሙሉ ቀላል አደለም። የተደረገው ነገር ጥሩ ላይሆን ይችላል፣ ግን ደግሞ ከይቅርታ በላይ ምንም ነገር ሊኖር አይችልም። እውነት ቡራ የሌለበትን አመል የሌለበትን ጸባይ ነው በእሱ ላይ እየተፈረደበት ያለውኛ ና ሀይምዬ እና ቃለን ተጎርቶች ሊሆን ይችላል ማለት ደብሮች ሊሆን ይችላል። እና ትናንትና ቪዲዮ ላይ ግን አይታችሁ ከሆነ ማለት እየቀጣቻቸው ነው እና መጨረሻ ላይ አይታችሁት ከሆነ እየቀጣቻቸው ነው። ግን ደግሞ ቦራዚ እዚህ ጋር ተስፋ እየቆረጠ ነው አንቺን እየተመላለሰ ይቅርታ ይቅርታ ሲልሽ ቆይቶ በኋላ ደግሞ አንቺ በቃ ወይ ስራ እየሰራሁ ነበር ወይ ደግሞ እየቀጣኋችሁ ነው ብታያቸው ልቡ ይሰበራል፣ ይጎዳል። ግን ደግሞ ተመልሰሽ እሱን ይቅርታ ሰዶ ማሳደድ እንደማለት እኮ ነው ማለት አጠገብሽ ያለን ሰው እየራቀ እየራቀ ሲመጣ ሄደሽ ደግሞ እሱን ይቅርታ ለማለት ሌላ ሌላ መንገድ መጓዝ ጥሩ አይደለም ብዬ ነው ማስበው ለአንቺም ለሱም ሲቀጥል ደግሞ ሌላ ሶስተኛ ወገን ገብቶ ክብራችሁን ከፍ ሰዓት ዝቅ ሲያደርግ እኔ ማየት አልፈልግም። የምሬት ነው ምልሽና በላይ ሲቅርታውን ተቀበይ፣ ይቅርታ ተባባሉ። እዚ ጋ ይበቃችኋል፣ ለእናንተም፣ ለህይወታችሁም እንደሱም ደግሞ ለእህቶቻችሁም። ሲቀጥል ደግሞ እንደዚ አይነት ነገሮች ሲደጋገሙ ምን እየሆነ ይመጣል? እንዲህ ነው ትዝብት ወይንም ደግሞ ብቻ ውስጣችሁ የሆነ ነገር እየጣለባችሁ ጠባሳ፣ ሲደጋገም ብዙ ነገሮች ስለሚፈጠሩ ነገሮች መደጋገም የለባቸውም። እንግዲህ አይታችኋል፣ ቤተሰቦች የጉራ ወንድሞችም የራሳቸውን መልእክት አስተላልፈዋል። አዲስ አበባ ስት ሆኑ ያወኛ ጠገባቸው ስላልሆንን ነው እና አሁንም ቢሆን መምጣታችን አይቀርም እንደዛ ከመሆኑ መጀመሪያ በቃ ተስማሙ፣ ተግባቡ ብለው መልእክታቸውን አስተላልፈዋል። ቤተሰብና ለማንም በሌላ አዲስ ነገር መጣ